መርሃ ግብሩን በመክፈቻ ንግግር የከፈቱት የደቡብ ምዕራብ ክልል ምክትል ፋይናንስ ቢሮ ኃላፊ አቶ ሚሊዮን አለሙ እንደተናገሩት የክልሉ መንግስት ከፌዴራል ገንዘብ ሚኒስቴርና ከተለያዩ የልማት አጋር ድርጅቶች ጋር በመተባበርና በመቀናጀት ድህነትን ለመቀነስ መሰረት አድርጎ ከሚተገብራቸው ፕሮግራሞች ውስጥ አንዱና ዋነኛው የዋንዋሽ ፕሮግራም እንደሆነም ተናግረዋል። እንደሚታወቀው የክልሉ መንግስት ከፌዴራል ገንዘብ ሚኒስቴርና ከተለያዩ የልማት አጋር ድርጅቶች ጋር በመተባበርና በመቀናጀት ስፔሻሊ ድህነትን መቀነስን መሰረት አድርጎ ከሚተገብራቸው ፕሮግራሞች ውስጥ በቻናል አንድ ፕሮግራም ከሚተገበሩ ከአስር በላይ የሚጠጉ ፕሮግራሞች አሉ። ከነኚ ፕሮግራሞች አንዱና ዋነኛው ዛሬ የተገናኘ ነው የብሔራዊ ዋንዋሽ ፕሮግራም ነው። የብሔራዊ ዋንዋሽ ፕሮግራም በክልሉ ባሉ ዞኖች፣ ወረዳዎችና ከተማ አስተዳደሮች በመድረስ ለህብረተሰቡ ተደራሽ የሆነ ፕሮግራም መሆኑን በመግለጽም የውሃ ሽፋንን ማሳተፍና ተደራሽ ማድረግ፣ የጤና ተቋማት ግንባታና ትምህርት ባልደረሱ አካባቢዎች ትምህርትን ተደራሽ ማድረግ ዋና አላማው መሆኑንም ተናግረዋል። ከማህበረሰባችን ተሳትፎና ተጠቃሚነት አንጻር ቅድም በተመለ የተገለጸው መሰረት ቤዚካሊ ሶስቱን ተቋማት ነው መሰረት አድርጎ የሚሰራው አንደኛው፣ የውሃ ሽፋንና ጥራታችንን ለማስጠበቅ በሚካሄደው ርቀት ውስጥ ቅድም ከተጠቀሱ መዋቅሮች ጋር በውሃው መስክ ከሚመደብልን አጠቃላይ ሀብት 69 ፐርሰንቱን ውሃ ቢሮ ላይ በመመደብ ሰፋፊ ግንባታዎች የተፈጸሙበት ሁኔታ አለ። በሁለተኛ ደረጃ ደግሞ ጤናን በተመለከተ የቅድመ መከላከልን መሰረት አድርጎ መንግስታችን የሚሰራ ቢሆንም ሰማው ከስኔቴሽን ጋር ተያይዞ የውሃውንና እንዲሁም የመጸዳጃ ቤቶች ግንባታን በተመለከተ ወደ ሰባ የሚጠገቡት ተቋማት ላይ የስኔቴሽን ስራ ይሰራል። የ27 ፋይናንሻል አፈጻጸም ሪፖርት እና የዋንዋሽ ፕሮግራም በአቶ ጌታሁን ታደሰና በአቶ ሳሙኤል ታምሩ የቀረበ ሲሆን በቀረበው ሪፖርት ዙሪያ ከዞን ከወረዳ የተወጣጡ ባለሙያዎች ሀሳብ አስተያየትም ሰጥተውበታል። ሀሳብ አስተያየታቸውንም የሰጡን እንደተናገሩትም የብሔራዊ ዋንዋሽ ፕሮግራም ከመንግስት ጎን በመሆን የዜጎችን የልማት ጥያቄ እየመለሰ ያለ መሆኑንም ገልጸው በትምህርት በጤናና በውሃ ላይ በሚገነቡ ግንባታዎች ላይ ጥራትና ቁጥጥር ስራው ተጠናክሮ መቀጠል እንዳለበትና የጨረታ አወጣጥ ላይ የሚ ወቅታዊ ጉድለቶችን ጨምሮ በመለየት እንዲሁም የሚለቀቀውን በጀት ለታለመለት ዓላማ እንዲሁል ተለይቶ ቢቀርብም ብለዋል። ልማት አይደለም እዚህ የአደጉ አገሮችን በሚመለከተው አይነት ልክ ተዳርሶ ስላላለቀ ማለት ነው። ስለዚህ የልማት ፍትሃዊነት፣ የልማት ተደራሽነት፣ የልማት ጥራት ጉዳይ ዜጎች መረጃ ሊኖራቸው ያስፈልጋል። አሁን ጨረታ ላይ ክልሉ ግዥ ኤጀንስም ሊረዳን የሚገቡ ነገሮች አሉ። ከጥራት አንጻር የምንቸግርባቸው አሁን ይሄ ሊስት ቢደር የሚባል ዝቅ ብሎ የሚሰሩ ሎጂካሊዝም ብለን ስንመለከት መንግስትንም የሚጠቅሙ አካባቢን የሚጠቅሙ የሚመስሉ ወርዶ ይገባሉ። ኮንትራክተሮቹ ሲገመገም እንደዛ ነው። ውስጡ ግን እነዚህ ሰዎች ከወቅቱ ገበያ ዋጋ አንጻር ከመሐንዲስ ግምት አንጻር ወርዶ ሲገቡ ሲገመገም ከጥራት ነው የሚቀንሱት። ከዚህ ከግዢ ስርዓት ጋርም ተያይዞ ግዢ ስርዓት በፋይናንስ ነው የሚከናወነው። ጨረታ ስርዓት ደግሞ በፋይናንስ ነው ጨረታ የሚወጣው። እን ደሞ በሰዓቱ ጨረታ ወጥተው በሰዓቱ ግንባታውም ሆነ የፕሮግራሙ ስራ እንዳይሰራ እያጓተቱ ያሉ ነገሮችን በመለየት ነው ይህንን ትንሽ ጭላንጭል የሆኑ ስራዎችን የሰራ ነው። በቀረበው ሀሳብ አስተያየት ዙሪያ ቀጣ አቅጣጫና ማጠቃለያ በፋይናንስ ቢሮ ምክትል ኃላፊ አቶ ሚሊዮን አለሙና በውሃ ቢሮ ኃላፊ አቶ ሳሙኤል ታምሩ ምላሽና ማብራሪያም ተሰጥተውበታል። በምላሻቸውም ፕሮጀክቶች በተያዘላቸው ጊዜና ገደብ ካልተጠናቀቁ ውግናዎች እንደሚበዙ የገለጹት አቶ ሳሙኤል ጠንካራ ጎኖችን አጠናክሮ ማስቀጠልና ደካማ አፈጻጸሞችን ደግሞ እያረሙ መሄድ ያስፈልጋልም ብለዋል። ፕሮጀክቶች በተያዘላቸው ጊዜ ሲጠናቀቁ በተያዘላቸው የጥራት ደረጃ ሲጠናቀቁ፣ በተያዘላቸው በጀት በአግባቡ ተጠቅመን ሲጠናቀቁ ውግንናችን ፖዚቲቭ ነው ይባላል። ጊዜውና እድሉ ካለም ባገኘን አጋጣሚ ስራዎችን መስራት ያስፈልጋል ያሉት አቶ ሚሊዮን ሁሉም ዞኖችና ወረዳዎች ያሉባቸውን ችግሮች በአጭሩ እንዲቀርፉ አጽንኦትም ሰጥተውበታል። ስለ ዋሽ ስናወራ የዛሬ መድረክ ዋሽ ነው። አንዳንዱ ጊዜ የሚሰጥና እድል ካለ ጊዜውና እድሉን ተጠቅሞ መሄድ ይፈልጋል። አንዳንዱን ዋይ ዞናችሁ ፕራዮሪቲ ሴት አድርጉ። እኔ እንደ ሊደርሺፕ የሚፈትኑን ጉዳዮች አሉ። ወረዳ ላይም እጥረት አለ፣ ዞን ላይም እጥረት አለ፣ ክልል ላይም እጥረት አለ። ስለዚህ እጥረት አለ ብለን ደጋግመን ስለተናገርን ችግሩን እንፈተዋለን ነው የሚለውን ውሰዱ።